አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአሚና ቲቪ ቻናል ቤተሰቦች ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም እንደተለመደው የትራስ ልብስ ይዤላችሁ መጥቻለሁኝ። በሁለት አይነት ከለር የተሰራ የትራስ ልብስ ነው ማለት ነው። እንደዚህ እንደምታዩት ጥቁር በክሬም የተሰራ የፍራሹ በሙሉ ነው። ለየት ባለ ጌጥ ነው የተጠቀምኩለት ማለት ነው። በጣም ያምራል። እንደዚህ ሻይን የሚያደርግ ነገር አለው። በጣም ነው የሚያምረው እንደምታዩት። በቀጣይም ደግሞ ሌላ ብሉ ብላክ በክሬም የተሰራ አለ። እሱንም በዚሁ በሚቀጥለው ታዩታላችሁ ማለት ነው። ከስር ምንጣፍም አለው ሞኬት ማለት ነው። ሞኬት አለው። ሁለት በሶስት ነው ሞኬት አለው ማለት ነው። በዚሁ አጋጣሚ ሞኬትም ማዘዝ የምትፈልጉ አበባ ምንጣፍም፣ ሞኬትም እኛ ጋር ታገኛላችሁ ማለት ነው። እንግዲህ አረፋም ተቃርቧል። ለቤታችሁ ለቤተሰቦቻችሁ ማዘዝ ማሰራት የምትፈልጉ ሰዎች ቀደም ቀደም እያላችሁ አሰሩ እዘዙ ማለት ነው። ስልክ ከስር አስቀምጣለሁኝ በቴሌግራም በኢሞ በዋትሳፕ ልታናገሩን ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ደግሞ ብሉ ብላኩ እንደምታዩት በጣም ያምራል፣ ሻይን የበዛበት ጨርቅ ነው ማለት ነው። በክሬም መሐል ከሽከሽና አንድ ተለጣፊ ጌጥ አለው። መሀል ከሽከሽና አንድ ተለጣፊ ጌጥ አለው። እኩል በኩል ነው ይሄ ልብሱ፣ አሰራሩ እኩል በኩል ነው ነው።